አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ህዳር 3 2018 ብዙዎቻችሁ የምትወዱትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊ የምንዛሬ ዋጋ በጥቁር ገበያ በዛሬ ዕለት በስንት ሲመነዘር ይውላል እንዲሁም በህጋዊ ባንኮች በዛሬው ዕለት በስንት ሲመነዘር ይውላል የሚለውን ሙሉ መረጃ የጥቁር ገበያ የ16 ሀገራትን በባንክ ደግሞ የሰባት ሃገራትን ሀገራትን አሰናርተን ይዘንላችሁ ቀርበናል። ከሰሞኑ የጥቁር ገበያ እንግዲህ በከፍተኛ ሁኔታ እየቀነሰ ያለበት ሁኔታ ነው። ታዲያ በዛሬው ዕለት የቀነሱ ሀገራት ካሉ፣ እንዲሁም የጨመሩ ደግሞ ካሉ በዝርዝር እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ከጥቁር ገበያ ሐዋላ መረጃ የምንጀምር ይሆናል። በማስከተል ደግሞ የንግድ ባንክን እንዲሁም የግል ባንክን መረጃ ወደ እናንተ የማደርስና የማስደምጥ ይሆናል። እስከ መጨረሻው ድረስ አብራችሁን እንድትከታተሉ ጋብዛለሁ። በዛሬ ሁለት አንድ የአሜሪካ ዶላርን ስንመለከት 179 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 17915 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በነገራችን ላይ እጅግ በጣም ወሳኝ የሆነን መረጃ ረሳሁኝ፣ ላስታውሳቸው በተለይ በተለይ በሳውዲ አረቢያ የምትገኙ እህት ወንድሞች በሙሉ በትላንትናው ምሽት ላይ አንድ ጥብቅ የሆነ መረጃ ወጥቷል። ይህ መረጃ እንግዲህ በሳውዲ አረቢያ ለሚገኙ እህት ወንድሞች ሸር እንድታደርጓቸው በአክብሮት እጠይቃለሁ። እንግዲህ የሳውዲ አረቢያ መንግስት የቤት ሰራተኞች ሹፌርን ጨምሮ ይቃማ እየተበላሸባቸውን እንዲያስተካክሉ ከዚህ በፊት የስድስት ወር ጊዜ ቀጠሮ የምህረት አዋጅ ሰጥቶ እንደነበር ይታወሳል። ይህንን በተመለከተም እንግዲህ ለስድስት ወራት ያክል መራዘሙ በትላንትናው ምሽት ላይ ይፋ ሆኗል። ይህ ደግሞ በተለይ ለእህቶች እጅግ በጣም ወሳኝ ነው። ከዚሁ ጋር ተያይዞ ደግሞ ሳውዲ ብዙ ዓመት የተቀመጣችው ሴቶች ቋሚ ስራ ከሌላችሁ ብድር ገብታችሁ አትስሩ። በኋላ ፀፀት ነው። ምክንያቱም ዋጋ የለውም። ስራ ያላችሁና ብዙም ያቆያችሁ በተለይ ደግሞ የምትሰሩባቸው ሰዎች ከፊል የሚሆኑባችሁ ካሉ እነሱ ጋር ብትሰሩ መልካም ነው ለማለት ያክል እንወዳለን ማለት ነው። ለብዙ እህት ወንድሞች እንዲደርስ አድርጉት። ሌላው የካናዳ ዶላር ነው። በዛሬው እለት አንድ የካናዳ ዶላር 126 ብር ከ66 ሳንቲም ሲመነዘር 100 የካናዳ ዶላር 12666 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮ 210 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21 ሺ ከ40 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 480 ብር ከ70 ሳንቲም ሲመነዘር አንድ መቶ የባህሬን ዲናር 48 ሺህ ከ70 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 236 ብር ከ88 ሳንቲም ሲመነዘር አንድ መቶ ፓውንድ ስተርሊ 23688 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 47 ብር ከ99 ሳንቲም ሲመነዘር 100 የሳውዲ ሪያል 4799 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 48 ብር ከ85 ሳንቲም ሲመነዘር 100 የዱባይ ድርሃም 4885 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 589 ብር ከ79 ሳንቲም ሲመነዘር 100 የኩዌት ዲናር 58979 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 254 ብር ከ14 ሳንቲም ሲመነዘር 100 የጆርዳን ዲናር 25414 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 469 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 46920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 117 ብር ከ55 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11755 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሸቅል 52 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሸቅል 5270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 223 ብር 50 ሳንቲም ሲመነዘር 100 የስዊስ ፍራንክ 22350 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚመነዘረው የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 173 ብር ከ95 ሳንቲም ገዝቶ 177 ብር ከ43 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 219 ብር ከ21 ሳንቲም ገዝቶ 223 ብር ከ59 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 194 ብር 12 ሳንቲም ገዝቶ 198 ብር ከ00 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 203 ብር ከ99 ሳንቲም ገዝቶ 208 ብር ከ07 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ14 ሳንቲም ገዝቶ 47 ብር ከ06 ሳንቲም እየሸጠ ይገኛል። የሳውድ ሪያልን 45 ብር ከ66 ሳንቲም ገዝቶ 46 ብር ከ57 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር ከ82 ሳንቲም ገዝቶ 23 ብር ከ28 ሳንቲም እየሸጠ እንደሚገኝ የሮሃ ፎሪክስ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ሌላው የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 149 ብር 56 ሳንቲም ገዝቶ 152 ብር 56 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 478 ብር 11 ሳንቲም ገዝቶ 487 ብር 67 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 40 ብር 72 ሳንቲም ገዝቶ 41 ብር 53 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 39 ብር ከ88 ሳንቲም ገዝቶ 40 ብር ከ67 ሳንቲም እየሸጠ ይገኛል። ዩሮን 172 ብር ከ91 ሳንቲም ገዝቶ 176 ብር ከ37 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ለዛሬ እንግዲህ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም